ቀጤ ኦኬ። ማንኝ ማን በሃይማኖት ቢመጣ አትመኑ። ስለ ሃይማኖታችሁ እራሳችሁ ብቻ ናችሁ የምታውቁት። ይሄ ሰውዬ ቆራቢ ነኝ ብሎ ገዳም ለገዳም ይሄዳሉ ብሎ ሱባኤ ይገባሉ ብሎ ሶስት ቀን ስልክ ይዘጋል። ሱባኤ ላይ ነኝ ይላል። ሰባት ቀን ስልክ ይዘጋል። ሱባኤ የት እንደሚሄድ ግን መድኃኒዓለምና መድኃኒዓለም ነው የሚያውቀው። ግን ማንነቱ ሲገለጥ ከብዙ ሴቶች ብር ይበላል። ከእነዚህ እህቶች ተማሩ። እኛ ምንም የምናተርፈው ነገር የለም፣ ግን እንድታተርፉ ነው። ከዚህ ሰው ራሳችሁን ጠብቁ። ማንም በሃይማኖት ቢመጣ ማንንም አትመኑ። ፕሊዝ ከዚህ ህይወት ተማሩ። እኔ ያለኝ ይሄ ነው። ያለውንም ነገር እስቲ ጫፍጫፉ ንገራቸው። የገበሬ ልጅም ቀጥ ስክሪን ሹት ያርጉ። ሼር ሼር ይደረግ። ያላዩ አልሰሙ ስላሉ ሼር ሼር አርጉ። ስክሪንሹት ሹት አርጉት። ፔጃችሁ ላይ እዚህ ላይ እኔ ማለት የሚፈልገው ምንድን ነው? አሁን አላወራችኝም የሆነች ልጅ በጣም ታለቅሳለች ብዬ ነበረ በቀደም። እሷን እንደምንም ብዬ አግኝቻታለሁ። ዛሬ ሳገኛት ምንድን ነው ያለችኝ? ለጆሮ የሚሰቀጥጥ ነገር ነው የነገረችኝ። ለምን እኔ ለመስማት ሁሉ በጣም በጣም በጣም ውስጤ ሲያቃጥል ነው የሰማሁት። ግን ምንድን ነው ያለችኝ? እዚህ ዱባይ ሁኜ ስድስት መቶ ሺ ሰባ አምስት ነው የላኩበት አለችኝ።

የምወዳትን ነገር አላደርግም ብሎ ቃል ገብቶ እንደዚህ ብሎ ስልኩላት ቤተሰቦቿም ነው ያሏት። ሄደች ስትሄድ በሆለ ሲጠብቁ ሲጠብቁ ሲጠብቁ ታልመጣ አለ። እመጣለሁ ጠብቁኝ እዚህ ጋር ደርሻለሁ መኪና መንገድ ተተካክቶ ነው ምናምን እያለ ማለት ነው። ከዛ እሷ እኔ እሱ መጠበቅ አቅቶኝ ወደ ቤት ሄድኩኝ ከሄትጋ አለችኝ። ከዛ ወደ ቤተ ሲሄድ ነገ ተነጎዳ መጣለሁ መኪና ይዤ እመጣለሁ ጠብቅኝ ይለኛል አለች ከዛ መኪና ምናምን አትበል ተሳፍረ ናና እንዴ ክብዬ ስለው፣ መጣና ስመጣ መኪና አይደለም በጃጁ መራሱ ይዞ መጣ። ማለት እኔ እሱም ማምጣቱ አለ ማምጣቱ አይደለም እሱም ብቻ ነው የሚፈልጉ አለች። ከዛ ሳገኘው በቃ ካሁን በኋላ የኔ ነሽ ቀለበት እናረጋለን ተግልዬ ሄደን ገዳ ሄደን እዛ ቀለበት አረግልሻለሁ የፎቶ ፕሮግራም ይኖረናል ብሎ እኔ ከነሳ አባቴ ጋር፣ እሱም ከነሳ አባቱ ጋር እኔ ሄደን እና ልጄን ይዤ ከነሳ አባት ጋር አራት ሆነን ሄደን አለች። ከዛ ከሄድን በኋላ ስንሄድ ምን አለኝ መሰለች? ወርቅሽንም የጣትም ለሱም ይዤ ነው የሄድኩት አለች። ይዘሽ ነይ ብሎኝ ይዤላት ይቻለሁ አለች። ለሱም ማለት ነው የሱንም ይዤላት የራሴንም ይዤ ልብስ ጥሩ ጥሩ ልብስ ያዥ ብሎኝ ልብስንም ይዤ ለፎቶ ፕሮግራም ስለሆነ በቃ ለኔ ባሌ ነው የኔ አካል ነው ብዬ እርኩን ለብሽ እርኩት አለች። ከዛ ከሄደን ንግሱን ጨርሰን ስንቀመጥ ከቦርሳ ውስጥ ወርቅ ሲያወጣ ያለው አለች ወርቅ የአንገቱንም፣ የጆሮንም፣ የጣቱንም የሱንም ማለት ነው የሷንም የሱንም አንድ ላይ ይዞ ቦርሳ ውስጥ ሲከታ ያለው ግን ለምን ብዬ አልጠይቅም አለች። ከዛ እና ፎቶ ፕሮግራም አይኖርንም እንደ ፎቶ ፕሮግራም ነው የመጣ ነው እኮ ባለ ብዬ ስለው፣ አረ አሁን አይመቸኝም፣ አሁን ለስራ ስለተደወለልኝ ግዴታ ወደ አዲስ አበባ መመለስ አለብን። ስለዚህ አባትሽንም እህትሽንም ልጅሽንም ይዘሽ እኔና ወደ ቤታችን ሄደሽ ቤቱንም አስመርቀሹ አንቺም በዛው ቤትሽ ትቀራለሽ። እኔ እኔና አንቺ አንድ ላይ እንሆናለን። ቤተሰብሽ ደግሞ ወደ ቤታችሁ ይሄዳሉ ብሎኝ ሄደ አለች ከዛ ሄዶ ደቂቃ ሳይቆይ ስልኩ ዝግ ነው አለች። ከዛም በበነጋው ደወለልኝና እኔ እኮ እዚህ አይደለሁም ለስብሰባና፣ ዘይን ማለት ነው ሀረር ሄጃለሁ። ስለዚህ አሁን አይመቸኝም እና አንቺ ሲመቸኝ ደውልልሽና ትመጫለሽ አለኝ አለች። ከዛ እኔ ብር እጄ ላይ የለም ብሩንም ዘርዝርልኝ እና አምጣ ብዬ ሰጥቼሃለሁ። እጄ ላይ ምንም ሳንቲም የለም እና እባክህ ብር ብር ላስልኝ ብዬ ስለው ደሞ አልወጣልኝ፣ ብሩ ደሞ አልተዘረዘረም አሁን ልልክልሽ አልችልም አለኝ። እና ከዛ ስልኩ ዘጋ ዘጋ የለም፣ አላገኘሁትም አለች። እና አሁን ያለሁት እኔ በጣም ታምሜ ነው። ይሄ ከኔ ጋር ተቸግራ አእምሮ ለቅቄ ነው አሁን ገዳም ነው ያለሁት። ስለዚህ ሲሻለኝ ራሴ ሚዲያ ላይ እወጣለሁ ብዬ እያሰብኩ ነበረ። አንቺ ከመጣሽ አንቺ አውሪ፣ ዋትሳፕ ላይ ግን እመጣለሁ ብላኛለች። እሺ ሁለት መቶ ሰዎች ያላችሁ ጋይስ ስክሪንሾት አርጉት ፎቶንና የምትችሉ ቪዲዮ ስሩበት፣ ለሌሎች እህቶች እንዲጠነቀቁ። በጣም በሚያሳዝን በጣም በሚያሳፍር ሁኔታ ኦሬዲ ጉዳዩን ህግም ስለያዘው ሰውየው መገኘት አልቻለም። እንግዲህ እነዚህ እህቶቻችን እንግዲህ ከአንድ ሰው አይደለም። ኦኬ ከአንድ ሰው አይደለም፣ ከስድስት ሴቶች ላይ የትዳር ጥያቄ እየጠየቀ የፍቅር ጥያቄ እየጠየቀ እንግዲህ እንደምትሰሙት አንደኛው አሁን ታማ ጸበልናት ያለችው ገዳማት ያለችው 675 ሺህ ብር እንዲሁም ደግሞ ስንት ከረንት ወርቅ ነው የገበየለች፣ ካራቱ ስንት እንደሆነ አልነገረችኝም። ለሱም የጣት የጋብቻ ቀለበት ገዝቻለሁ፣ የራሴ ደግሞ ያንገት የአንገትና የጆሮ የጣት ቀለበት ብላኛለች። የስንት ግራም ነው ብያ አልኳትም። እና ልብስ የለበስኩት ልብስ አለ እሱንም አውልቄ ሲያስቀምጥ የራሱ ቦርሳ ውስጥ አደረገና ይዞ ሄደ አለች። መልካም እሺ። እና በነገራችን ላይ ይሄ ሰውዬ እኔ የሚሰራው የህግ አካል ነው በፌደራል ውስጥ ጸረ ሙስና ቢሮ ነው የሚሰራ ብሎም ነበር መጀመሪያ። ሁላችንም ደግሞ እንደዚህ ነው ያለው ማለት ነው። እና አሁን እኔ ፖሊሶቹ እንደነገሩን ከሆነ ጸረ ሙስና ቢሮ እኔ የፌደራል ቢሮ ሄጄ አጣርቻለሁ እና ይሄ የሚሰራው ደላላ ነው ነው ያለኝ ማለት ነው። ፖሊስ በነገራችን ላይ እንደዚህ አይነት ሌባ ሰው የመንግስት ነገር ውስጥ አይሰራም። ስለዚህ አሁን እንድትሰሙ የምንፈልገው ነገር በኋላ ላይ አንድ ቪዲዮ ፖስት አለው ሁላችሁም የምትችሉ ከዚህ ላይ ስክሪንሾት አድርጋችሁ በራሳችሁ አንድ በራሳችሁ አካውንት ላይ ሼር እያረጋችሁት አጸያፊም ስራ እየተናገራችሁ ሌላ ሌሎች እህቶች እንዲጠነቀቁ የማረግ ግዴታ አለባችሁ። ስለዚህ ሚዲያ ደግሞ ትልቅ ተጽዕኖ ስላለው በተቻላችሁ መጠን በአረብ ሀገር ያላችሁ ሰዎች፣ እህቶቻችን ስፔሻሊ ከዚህ ነገር ብትቆጠቡ። ኦንላይን ላይ ትዳር፣ ኦንላይን ላይ ፍቅር፣ ኦንላይን ላይ ብዙ ነገር እየተባለ እራሳችሁን የሰራችሁበትን ገንዘባችሁን፣ ሀብት ንብረታችሁን እንግዲህ ለቦዘኔ ዱርዬ እያስረከባችሁ ትገኛላችሁ። ስለዚህ እነዚህ ቶች እኛ እዚህ ቤት ሲመጡ አንደኛ ነገር ይህንን ታሪክ ብዙ ሰው እንዲማርበት፣ ሁለተኛ ነገር ደግሞ በተለይ አረብ ሀገር ላይ ተደራጅተው የተነሱ የአረብ ሀገርቶችን ለመዝረፍ የአረብ ሀገርቶችን ፐርፐዝ ሆን ብለው በትዳር እያጠመዱ ከኦንላይን ላይ ከግሩፕ ላይ ከተለያዩ ነገሮች ላይ እንደዚህ የሚሰሩ ሌቦችን ማጋለጥ የወንዶች ጉዳይ ተቀዳሚ ድርሻው ስለሆነ የወንዶች ጉዳይ ስንል እኛ ለወንዶች ብቻ ሳይሆን እንደዚህ ለተወዱ እህቶቻችን ድምጽ የምንሆንበትን መድረክ ስለሆነ ይህንን ሰውዬ እንድያስና የራሳችሁ ጥረት ስለሚያስፈልግ ሁላችሁም ቪዲዮ ፎቶን፣ ስክሪንሹት አድርጉትና መልእክት አስተላልፉ። ስሙን ስሙን ተናገር። ያው ተጽፎ አልቀጽፋለች ሁለት ስም ነው ያለው፣ ግን ብሪ ያስገባንበት የነበረው ሌላ ስም ነው። የራሱ ስም እዛ ሰፈር ላይ የሚጠራ ደግሞ ሌላ ስም ነው። ብር ስናስገባበት የነበረው የወንድሜ ነው ብሎ ነው ሲሰጠን የነበረ ለሁላችንም ማለት ነው። ሁላችንም ሰባት ነን። ሰባታችንም ወንድሜ ነው ብሎ ነው በወንድሞ ስናስገባ የነበረው፣ ግን የራሱ ስም ነው ሲንደርስበት ማለት ነው። ግን አሁን የራሱ ስም ሞገስ አዱኛ ብሎ ነው የሚጠራ ገርን ግን ሁለት ስም አካውንት ብር ያስገባንበት ሽመልስ አዱኛ ነው ብሎ የሚጠራ ማለት ነው፣ አካውንት ውስጥ እሺ። ማን ነው? እኔ ሃና እያልኩኝ ይሸልም ይሻለው። ሃና እኔ ሃና ነኝ፣ ያ የገብረው ወዳጅ ነኝ። ኦኬ ማን ናት? እሱ አሙ አሙ፣ ወይ ወይ። ኦልሬዲ የዋትስአፕ ስልክ ሸኔ ጋር ስለደረሰ ጠቅላላ ግሩፕ ክሬት አረግና ስድስታችሁንም ሰባታችሁንም አድ አረግና በምንችለው መልኩ እንግዲህ ያው ህግ ከያዘው እኛ ደግሞ የምንሆነው ምንድነው ድምፅ ነው የምንሆነው ገባሽ ይህንን ጉዳይ በተለይ እዚህ የትኛውም አረብ ሀገር ላይ ያሉ እህቶቻችን እንዲሰሙ ስለምፈልግ አንድ ቀን ፕሮግራም እንይዝና እያንዳንዱ ነገር ደግሞ ጥግ ድረስ ሚዲያ ላይ እናደርሰዋለን ምን ይመስላችኋል ተማም ቅር ያላችሁ ነገር አለ የገብርልጅ ኤራ ምንም ቅሪ ያለ ነገር የለም። በዚህ ዙሪያ ነው ማለት የሚፈልጉ። አሁን እኔ ባለፈውም ባለፈው ነገር ያለው ታናግሬ ነበርና እኔ በመዲህነ ለምስም በቅድስት ድንግል ማርያም የሚለውን ሰው እውነት እውነት እውነት አይደለም። እውነት ለመናገር ብዙ የሚምል ሰው እኔ እንዲህ ነኝ፣ እኔ እንደዚህ ነኝ ብሎ ራሱን ትልቅ ደረጃ ላይ የሚያስቀምጠው ሰው ውሸታም እንደሆነ እንድታቁ። እኛ ተታለና ሊበቃ ልውረድ፣ የኛው ምንም አይደለም አልፏል። ግን የሚመጡት ልጆቹ ብዙ ልጆቹ ልኖሩ ይችላሉ። እኔ ያላየሁት ብዙ ልኖሩ ይችላሉ። አንድ አለች፣ ግን ከሱ ጋር ነው ያለችው። አሁን በዚህ ሰዓት ግን እሷን ማውራት አልቻልኩም። ለምን እሷ ጋር ካወራሁት አሁን እሷ ናት እንዲህ የሚታረጉ ብሎ እኔ እያወራኝ ነው ያለው። በዚህ አሁን እያወራኝ ነበረ እኔ ማወራው እኔ እንዲያዝልኝ ቁጥሩን ቀይሮ ሲመጣ እንዲያዝልኝ ነበረ ሀሳብ። ትግስተኛው ሲያወራ ነበር ማለት ነው። ግን እኔ የምፈልገ አሁን በዚህ ዙራ ይሄ ሰውዬ ሁላችንም በአንድ ኬስ በመድህን ያለን ቃል ገብቼልሻለሁ፣ በድንግል ማርያም ቃል ገብቼልሻለሁ። እኔ ቆራቢ ነኝ የቆርባለው፣ ከኔ ጋር መቁረብ የሚትፈልገው ነው የምፈልገው ብሎ ነው የምናገረው መጀመሪያ ደረጃ ማለት ነው። የእኛ ደግሞ ሴቶች ልብስ ስላለን በእግዚአብሔር መጨከልም አንችሉ መንገዳችንም ይሄ ስለሆነ በጣም ነው የምንታለሉ፣ ማለት ነው። ስለዚህ ሁላችሁ ሜቶዎቼ እንድትጠነቀቁ ብዙ የሚምለው ሰው እውነት እንዳይመስላችሁ። በሃይማኖታችሁ የሚመጣውን ሰው ምንም ምንም በያመጡ የምታምኑት ለራሳቸው እንጂ ለሰው አይደለም፣ እና እምነታችሁን ይዛችሁ ለራሳችሁ ጸንታችሁ መቆም ነው ያለባችሁ። እግዚአብሔር ለአንተ ለአንቺ ብሎ ያስቀመጠው ነገር አንድ ቀን ለራሱ ጊዜ ይመጣል። ስለዚህ ሁላችሁም እንዳትታላሉ። ይሄ ሰው ብቻም ላይሆን ይችላል፣ ብዙም ሊኖሩ ይችላሉ፣ እንደዚህ የሚሰሩት ማለት ነው። እኛ ግን ያየነው ይሄን ብቻ ስለሆነ ብዙዎቹ እንድትማሩ ከኛ እንድትማሩ፣ እንዳትበሉ ብራችሁን ለማንም እንዳትሰጡ ለማለት ነው። ይሄንን እዚህ ላይ ማምጣት የቻልኩት ለምን? ዝም ማለት ዝም ብዬ ማለፍ ይችል ነበር። የራሱን ይሄን አይቼ ብሎ ካርጌ መሄድ ይችል ነበር። ግን ደግሞ ከኔ በጣ ችላሉት። አሁን የታመመች ሁለት ናት። አንዷን ለአገኛት አልቻልኩም። እቺ ገዳም ያለችው አሁን ደናነግን ወደ ራሴ እየተመለስኩ መስላለች። አንዳ ራሷንም አታቅም የምለው ደርሶኛል ግን ላገኛት አልችልም። ይሄ ይሄ ስላለ እህቶች ተጠንቀቁ፣ ራሳችሁን ጠብቁ፣ ከሌባ ራሳችሁን ጠብቁ። በሃይማኖታችሁ መጥቶ ነው ሰው ደካማ ጎናችን ሃይማኖታችን ስለሆነ ደካማ ጎናችን አይቶ ነው የሚጫወቱ። ስለዚህ መፍቀድ የለባችሁም፣ አትፍቀዱላቸው። እኔ እዚህ ላይ ማለት የምፈልገው ድጋሜ ሁላችሁም እህቶቼ እኔ ሰውዬ እንዲያዝልን ለህግ እንዲቀርብልን እኛ ምንም ከሱ ይመለስልናል ብለን የምንጠብቀው ነገር የለም። ኦልሬዲ እሱ በልቶ ተጨርሶታል። የሚመጡት እንዲማሩ እሱን እያወሩት ያሉ በፌስቡክ በምንም በምንም ይሁን እሱን እያወሩት ያሉ ሴቶች ከሱ እንድርቁ እንዲጠነቀቁ እራሳቸውን እንዲጠብቁ ነው። ወይኔ መልእክት፣ ከተሳሳትኩት በጣም አርሞኝ፣ በጣም አመሰግናለሁ። እሺ ቲንክ አንድ አንድ ሁለት ነገር ልጥቀስ ማለት ነው ሀና ከጨረስኩ በኋላ ትናገሪያለሽ። ከአረብ ሀገር ሲመጡ የሚያገኛቸው ከሆነ ቀናት በኋላ ነው፣ እንደመጡ አያገኛቸውም። ባይዘዌ ከሆነ ቀናት በኋላ ነው። ግን በጣም ካስደነቀኝ ነገር ሁሉም የሚይዛቸው ሴቶች የልጅ እናት ነው። ለምንድን ነው የልጅ እናት ብቻ መርጦ የሚይዘው ሰውዬው? በቃ እኔ አእምሮ ውስጥ ያልገባ ይሄ ብቻ ነው። እና ሁሉም የሆነ የከተማ ያደገ ሳይሆን ከከተማ ወጣ ያለ ስለ ሶሻል ሚዲያ በደንብ ማያውቁትን ነው መርጦ መርጦ ያወጣቸው። አሁን እንዳለ ሌሎቹን ብታያቸው ቲክቶካቸው ብታይ መቶ ሁለት መቶ ሶስት መቶ ይሄ ብቻ ነው ያላቸው ፎሎወር እንኳን ማለት ነው። ቲክቶክ እንኳን አይጠቀሙ። ሰውየው ልጅ ያላቸውን የመረጠ ነው የሚይዘው። ሀገር ሲገቡ ከሆነ ቀናት በኋላ ነው መቶ የሚያገኛቸው። እና እኔ በጣም ነው በጣም አእምሮ ውስጥ ያልገባል ለምንድነው ልጅ ያለውን የመረጠ የሚለው፣ ለምንድነው ከከተማ ወጣ ያለ ሰው መርጦ የያዘው የሚለው አእምሮ ውስጥ አልገባም። ልጅ ያላችሁ ተጠንቀቁ ነው የምላችሁ ሁላችሁንም። እና አመሰግናለሁ። ሽም ብዬ በውስጥ እናወራለን። መልካም እሺ። እስከተወሰነ ሰዓት እኔ ሀሳቤን አብረሽ የምትለው ነገር አለ እስቲ። ኦኬ፣ ጋይስ እየሰማችሁ ነው እንግዲህ። ኦኬ፣ ሽማግሌ ይሄ ስለሆነ ነው ቶሎ የማይመጣ ይላሉ። እሱ የሚሰራ ስራ ሌላ ነው፣ ለማንም ያልገባው። በጣም በጣም በጣም በሲሱ የሚሰራ ስራ አለ። ለምን ሴቶች ሴቶች እንዲሳሱለት የማያደርጎ ጥረት የለም፣ ለመናገር ማለት ነው። ለምን ይሄ ሰው የሚያወራውና የሚተገብረው ሌላ ነው። የሚያወራ ሌላ ነው፣ ተግባሩ ሌላ ነው። አሁን አንዳለች እዚህ ግሩፕ ላይ ትመጣለች። በኋላ ኦልሬዲ ማለት ነው ምንድ እንደምለው ስድቡን ብር መልስልኝ ብላ ስጠይቆ ስድቡ የማይባል ነገር እንዴት ብለ እንደዚህ አርገ ሰው ከናት ከሴት ልጅ ወጥክ እንዴት ብለ እንደዚህ ብለ ትሳደባለ ብዬ ስለ እሷ ስለሰደበች ሚኗ መልሽ የሰደብኳ ስለኝ ቆርባለ ትልል እንደ እግዚአብሔር ስጋና ደግሞ እየተቀበለ እንደዚህ ያወራል እንዲ አልኩት። ምን ላርግ ታዳ አሳስተኝ ነው የሰደብኳት አለ። ስድቡን ከፈለክ እሷ ትልክልሃለች ወይ፣ ከፈለክ ከፈለክ ነው ልክላሎች ችግር የለም ግን፣ የማይባል ነገር መጨረሻ፣ ብሩን ተቀበለ ተጨረሰ፣ የፈለገውን ካረገ በኋላ ስድቡ የማይነገር ነገር ነው ማለት በቃ። ለሰው ልጅ እንደዚህ የሰው ልጅ ደራላ ራሱ ክብር አለው። ለምን የሰው አይደለም የሰው ልጅ አይደለም፣ እንስሳ ራሱ አንድ ላይ ሲኖር ሰው ነው በቃ አለ አይደለ አሁን ሰውነን ሰው እንተሳሰባለን፣ እንስሳም ራስ እንደዛ ይተሳሰባል። ይሄ ግን